በጣም ያስለቅሳል። እኔ አልቅሻለሁ። የፉዬ በጣም አላመነችም። በመኪና እዟት እዛ ስጥሉት የትነኝ የትነኝ ብላ ስትባንን ያገኛቸው እህቶች እዛ ውስጥ ታግቶ ያሉት ናቸው። እነሱንም ጠየቃቸው ማለት ነው። ስትጠይቀው እነሱም የሰጡት መልስ ቀስ ብለሽ ትለ ታ ቀስ ብለሽ ትለምጂዋለሽ ቀስ ብለሽ ትሰሚያለሽ፣ ለምን እዚህ እንደመጣሽ ነው ያሏት። እሷም ማመና አቃታት። ብዙ ጊዜ ብዙ ነገር እዛ ቦታ የምሰራ ነገር ስነገራት ማመና አቃታት ማለት ነው። እና እናንተ ምን ትሰራላችሁ እዚህ ብላ ስትጠይቅ፣ እዚህ እዚ ለሀብታም ነው ምሸጡን እሱም ደግሞ አስገድዶ ሽንብ የምትይ ከሆነ እወጣለሁ ብለሽ የምታስቸግሪ ከሆነ በግድ ነው የሚያስደፍሩሽ። አሁን እኔ አሁን አለች፣ ለምን ምሳሌ አድርገን ነው ነገረችው። እኔ አሁን እወጣለሁ ብዬ ስጮ ሌላኛውም እንደዛ ተያይዘን ሁለት ሆነን በግድ በስንት ወዶች ነው ያስደፈሩኝ፣ ስትል ፉዬ በጣም ደነገጠች፣ አለቀሰች። እንዴት ምን አይነት ጭካኔ ነው እንደዚህ አይነት የሚደረገው ቦታ አለችው። ብቻ አሁን ደግሞ ሉሊት ሉሊት እንግዲህ አሁን ደግሞ ወደ ኤፍራታ ትሄዳለች ማለት ነው። ሴቶች እንድትጠብቅ እዛ ቦታ ልትመደም ነው። ይፋት ስራውን ሰጥቶታል። ገና አልጀመረችም አሁን ሉሊትም አታቂም ኤፍራታ፣ እዛ እንዳለችው ማለት ነው። ኤፍራታ ያለችበት ቦታ ተቀለ ብላ ነው ነገረችው። ግን ኤፍራታ ከዛ ቤት እንደጠፋች እንደታገተች ታቃለች ታቃለች ማለት ነው። ከሰውዬ ጋርም እያወራች ነው። እሷ ያው ወሬ ስለምታቀባብለው እዛ ቤት የተፈጠረ ሁሉ የተደረገ ሁሉ በየሰዓቱ የደወለች ስለምትነክር፣ ግን ማን እንዳገተ አታቂም ኢንፎርሜሽኑን ብቻ አምጭልኝ ስላለው ስላላት ብቻ ነው እሷ ኢንፎርሜሽኑ የምታቀብለው። ያ ቀን ደግሞ ኤፍራት አጋ ስትሄድ ለሉሊትም ሰርፕራይዝ ይሆንለታል፣ ለኤፍዬ ሰርፕራይዝ ይሆንለታል። ኤፍዬ ደግሞ ሉሊት ይሄን እንዳደረገችው በቃ ታስባለች ማለት ነው ይፋትም ስታገኝ ምን ትለው ትለው ይሆን መቼም አንድ ቀን ይሄዳል ይሄዳል ማለት ነው። ኤፉዬ ጋ ብቻ በአሁኑ ጊዜ ናተንም ናታንም በጣም ደንቅቷል ደነገጠ። ገኒም በጣም አዝናለች። ሁሉም ቤተሰብ ተጨንቋል ማለት ነው። ቤዛ ግን በኤፉ መጥፋቱ በዚህ ጉዳይ በጣም ተደስታለች። እንኳን ከህይወቴ ውስጥ ወጣችልኝ ብላ ተደሰተች። ግን ምንም ቢሆን እህቷ ናት እኮ ይሄን ሁሉ ማለት አልነበረባትም። እንደዛ ነው። ብቻ ከባድ ነው። በአሁኑ ሰዓት ብቸኛ ናታን ያለው ሰው ቢሆን ጽዮን ነው። ጽዮን ደግሞ ዛሬ በጣም ነው ያስደሰተችን፣ ሳላደንቃት አላልፍም። ምክንያቱም ዛሬ እንደዚህ ቁም ነገር ስታወራ መጀመሪያ ጊዜ ያየሁት ማለት ነው። ወንድሙን እየጎዳች የነበረው ዛሬ ደግሞ ተመልሰው ወንድሙ ጎን ስትሆን በጣም ደስ ይላል። ወንድሙ ሲቸገር ብቻውን ሲሆን ኤፉዬ አጠገቡ የላትም የለችም። እና ብቻ ከእስር ቤት ሲወጣ ራሱ በጣም ምንም ደስ አላለው። የሚጨንቀኝ ነገር አለ አለኝ። ምን እንደሆነ አላቅም አለና፣ ቤዛም ብትመጣም ምንም ብትለውም ምንም አልመሰላውም። እሱ እሱ የምፈልገውን የምፈልገው ነገር ቢኖር እፍራታን ብቻ ነው። እፍራታ ብትኖርለት ፈገግታው ደስታው በቃ ምን ጥያቄ ያለ? አይታቸዋል በአንድ ሳምንት ያሳለፉት ትዝታ ራሱ ሁለቱ ፊት ለፊት እየመጣ ያስቸግራቸዋል። የአሁኑ ከባድ ነው። ናታ ላይም እፎ ላይም የተፈጠረ ገኒ ገኒ ማዝናለች። በቃ ልጄ ልጄ እያለች እያለቀሰች ነው። ወንድሙ የኤፍራታ ወንድም የሷ ቦርሳና የሷ ስልክ መንገድ ላይ ነው ያገኘው ማለት ነው። ያ ጊዜ እያወሩ ስልክ እያወሩ ነው የታፈነችው። ና እሱ ግን ሮጦ ስመጣ ልክ ስልኳንና ቦርሳን ሳየው የህት የታገተች በቃ ምን ልበል ብሎ እናቷን ገኒን ደበቃት ማለት ነው። ምክንያቱም ትሞትብኛለች እናት ናት እና ታቃላችሁ እናት የእናት ሆድ ከባድ ነው። ቢሆንም ግን ለናተም ብቻው ነጥሎ ነው የነገረው፣ ኤፉዬ ይሄው ቦርሳና ስልክ ስሰጠው ኤፉዬ ታግሳለች ብሎ ነገረው ማለት ነው። ስነገረው ጊዜ ለምንድን ነው ለገኒ ያልነገርካት ለምንድን ነው ሁሉም ሰው እንደደበቅከው ብለው ሲያንቀው ጊዜ ዳጊም ነገረው ማለት ነው፣ የኤፉ ወንድም ምክንያቱም ገኒ ማለት የኔ እናት ናት። ገኒ ማለት የኤፍራታ እናት ናት። ኤፍራታ ማለት እህቴ ናት። ለዛ ነው አለው እና ናታ ምንም አልተናገረ ሮጦ ወጣ ከዛ ቤት። ግን በጣም ነበረ ደነገጠ። መንገድ ላይ ወጣ ተበሳጨ። ፈጣሪ ምን አደረግኩ እኔ ለምንድን ነው ህይወቴ ውስጥ መደሰት ማልችለው? ብሎ አዘነ ማለት ነው። ብቻ ለናተም በጣም አሁኑ ጊዜ ከባድ ጊዜ ነው፣ ለገኒም እንደዛ ገኒም አለቀሰች፣ አዘነች። በቤዛ ምክንያት ነው ፉዬ ከዚህ ቤት እየጠፋች ዋለች። ምክንያቱም እርግዝናው ከሰማች እንዴት ይሆናለች ብሏ ነበረ ገኒ ማለት ነው። ግን እሱም አዘነ። በቃ ሉሊትም ደግሞ ገኒም ነገረችው ለእንትን ማለት ነው፣ እርግዝናው ነግረዋለች። ገኒ ልጄ ምናልባት የቤዛ እርግዝና ሳምንታ ከቤት ጣፍታ ይሆን፣ ይህ ምን እርግዝና እሱን ራስን ጠይቅ፣ የማን ነው ልጅ ስባል እሱን ራስን ብጠይቅ ይሻላል ብላ መልስ ሰጠችው። ገኒ ማለት ነው ግን እያፈላለጉት ነው፣ ሊያገኙት አልቻሉም። የውሻት ደብዳቤ ጽፎ አልጋ ላይ አደረጉ ማለት ነው። ያደረገችም ሉሊት ናት። የጻፈውም እየፋት ነው የውሸት ደብዳቤ። እኔ ራሴ ፈቅጄ ወድጄ ነው ከዛ ቤት የአውሮፕ ቦታ የርኩት፣ ምክንያቱም ቤዛን መረበሽ ስለማልፈልግ፣ የቤዛን ህይወት መበጥበጥ ስለማልፈልግ ደስተኛ እንድትሆን፣ አሁን ደግሞ ቤዛ እርጉዝናት ምናምን ብሎ ጻፉ። ግን ውሸት እንደሆነ ገኒ ስታነብ አወቀች ማለት ነው ምክንያቱም እሷ ይሄ ነገር አታደርግም ብላ እንትናለች ጠርጥሯለች። ዛሬ የመጀመሪያ ጊዜ ናታን ትክክለኛ ውሳኔ ሲወስንና ጠንካራና ቆራጥ ሲሆን አየውት። እሱ ምንድን ነው ጽዮን እንግዲህ መከረችው። ጽዮንም ይሄንን ነገር ያበረታታችሁ ጽዮን ና ድሮ ጽዮን የግድ ቤዛም ማስደሰት የግድ ቤዛ ማግባት የግድ ቤዛ ቤዛ ሁሌ እንደዛ ነበር። ለወንድሙ አንድም ቀን አስባ አታውቅም፣ ብቻ እንደዛ ነበር። ቤዛ የራስ ወዳድ እንደሆነች አወቀች። የወንድም ፍቅር የወንድም ጥቅም ብቻውን ስትን ሲሆን ያ ጊዜ ናታን የታሰረ ጊዜ ብቻዋን ስትሆን በቃ የወንድም ጥቅም አወቀች። ወንድሜን ጎድቻለሁ፣ አሁን እንዴት ይቅር በለኝ ይሄን ሁሉ እሱ ላይ አደረግኩ ብላ ራሷን ጠየቀች። ለራሷም ቃል ገብታለች ከአሁኑ በኋላ የእሱ ህይወት ውስጥ ጣልቃ አለመግባት በቃ ጣልቃ አልገባም ብላ ወሰነች። ለናተም ነገረች፣ በቃ አንተ እኔ ጎድቻለሁ፣ ይቅር በለኝ። ቤዛም እርጉዝ የሆነችውም ያው በእሷ ምክንያትም ጽዮን መድኃኒቱን ባሰጠው ይሄንን ባታደፋፍሮ ይሄ ነገር ወይ ላይፈጠር ይችላል፣ ግን እርግዝናም የውሸት ነውና፣ ብቻ ቤዛ ረገዘች ማለት ታስሬ ተቀመጥ ማለት አይደለም። የልጅ አባት መሆን ትችላለህ፣ ግን እሷን አለመግባት ትችላለህ ብላ ስታደፋፍር እሱም ቆረጠ ማለት ነው። የምር የኔ ደስታ ያስደስትሻል ማለት ነው ብሎ ስጠይቃት፣ አዎ ወንድሜ፣ ካሁን በኋላ እኔ ያንተን ደስታ ስለምፈልግ ከህይወቴ ውስጥ ምንድነው ህይወት ውስጥ ጣልቃ አልገባም ብላ ቃል ገብታለች። ብቻ እንደዛ ነው። ጽዮን ዛሬ በጣም ጎብዛለች። ሰው ልጅ ከስተቱ ስማር በጣም ደስ ይላልና እናታንም ደግሞ ቁረጥ ሆኗል። በቃ ቀጥ ብሎ የቤዛቤት ቤት ሄዶ እኔ ዛሬ አንቺ ጋር የሆነ ነገር ልነግርሽ ነው መጣው። እሱ ምንድነው ልጄን አልዋሽም አልክድም አባት ሊሆንለት እችላለሁ ግን አንቺን ላገባሽ አልችልም። እኔ አለ ኤፍራታ ውጪ ማንንም ጓደኛ ራሱ ማድረግ አልችልም ብሎ በቃ ቁርጡን ነገራት ማለት ነው። ምንም ይሄንን ብታረግ፣ ምንም ብታረግ፣ ምንም ብታረግም ልሰማት አልቻለም። እና ገኒን ተደሰተች ምክንያቱም ትክክለኛ ፍቅር ታውቃለች። ይፉዬ በጣም እንደምትወደው እሱም ደግሞ የፍራተን እንደሚወዳት ታውቃለች። እና ለዛ ነው ብቻ ቤዛ ብዙ ነገር አደረገችው። ብዙም ብታደርግ ብታደርግ ትክክለኛ ያልሆነ መንገድ መጨረሻ ውድቀት ነው። ዛሬው ምን ትሆናለች። እና ይሄ ሰውዬው አይፈልጋትምና ልጇን ማሳደግ በቃ አለቀ። ደህና ሆኖ አመሰግነው።